ሰላም አለይኩም። አንዱንም አላውቃቸውም እና ለምን ሰላም ትላቸዋለህ? በእርግጥ ተገናኘን ሰላምታን አቀረብኩላቸው እነሱም ሰላምታይን መለሱ። እነሱ ባይመልሱም እንኳን እኔ ሰላምታይን አቅርቤያለሁ። ሚንዴ ነም አግኝቻ አለው። ነቢይ ሙሐመድም ሰላምታን ይጀምሩ ነበረ። ሰላምታንም ይወዱ ነበረ። ለባልደረቦቻቸውም ደግሞ ሰላምታን እንዲሰጣጡ ያዟቸው ነበረ። እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ ኢነ አውለናሲ ቢላህ መን በደአሁም ቢሰላም። በአላህ ዘንድ ኩ በላጭ የሚባል ቀራቢ የሆነ ሰው ከሰዎች መካከል ሰላምታን የሚጀምር ነው ከነሱ። በማለትም ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ። ታዚያባ ከሰው ጋር ስገናኝ ሰላምታ መስጠት አለብኝ። አዎ ጎበዝ ልጄ፣ አየህ፣ መጀመሪያ አንተ ሰላምታ ትሰጣቸዋለህ። እነሱ ከመለሱልህም እሰየሁ፣ ካልመለሱልህ ደግሞ በአንተ በኩል ያለውን ዋጅብህን አውርደሃል ማለት ነው። አላህ ይባርክህ ልጄ።